ምን ይመስል ከዚህ ነው ይገድልብኝ? ወይኔ ተሜ አደጋ ላይ ነበለኛ በለኛ። ተመስገን ሆስፒታል ይገባ የሰውን ልጅ ይያልች። ኦኬ፣ እባክህ ፖሊሶች አካባቢ ላይ አሉ፣ ለዛ ነው የጠፉት። ምን የምን ፖሊስ ያልኩት ነገር እኮ አይደለም። ያንተ ክፋት፣ ያንተ ረመንነት ነው ልጄን የገደለብኝ። ባክ ሳያት ተረጋጊ። ልጅ እኮ የኔም ነበር። አንተማ አውሬ ነህ። ሰው ብቶ እንደዚህ አጨክንም ነበር አውሬ። ባክ ሳያት ተረጋጊ። በሰዓት እኮ ተናድጄ ስለነበር ነው። ምን አለኝ እና ልረጋጋ? ምን አግኝቼ ልረጋጋ? ህይወቴን እኮ አበላሸው። ህይወቴን አመሰቃቀልከው። ባክ ሳያት እንደሱ አትበይ። ዋናው እኮ የአንቺ ደህንነት ነው። ድጋሚ ማርገዝ ትችያለሽ። ከአንተማ ከማረግስ ሞቴን እመርጣለሁ። ሳያት እባክሽን፣ ነይ ተረጅኝ። በሰዓቱ እንደዛ ስትሆኑ ምን ማድረግ እችል ነበር? መኮንን፣ እንደ ሰው ሁሊና ቢኖርም እኮ ተደጋግቼ ምን እየተፈጠረ እንደነበር ትጠይቀኝ ነበር። እባክሽ ሳያት፣ ስሜት ላይ ስለነበርኩ ነው ያናደረኩት። እባክሽ ተረጅኝ። መኮንን ውጣልኝ፣ ላይ አልፈልግም። ውጣልኝ! ውጣልኝ! ውጣልኝ! ውጣልኝ! ሄሎ ታሚ። አቤት። እንዴት ነህ? ደህና ነህ? አለሁ፣ አለሁ። ሰላም ነው ዜና አለ። ምን አይነት መጥፎ ዜና? ሬሳውን ፖሊሶች አግኝተውታል። ምን? ሬሳውን አገኙት? አንተም እየተፈለክ ነው። ወይኔ ተሜ፣ አደጋ ላይ ነበለኛ? አዎ በጣም አደጋ ላይ ነህ እኮ። ወንድሙ ደግሞ ፖሊሶች ቢያገኙ የሚሻለው፣ ምን ላድርግ? እኔ እኮ ልገድለው አስቤ አልነበርም። በቃ ድንገት ሲመጣ እኔንም ሊገለኝ እንደሆነ ሲገባኝ ነው የገደልኩት። ያን ማድረግ አልፈለግኩም ነበር ግን ምን ላድርግ? ደግሞ እሱም ቢሆን ቢያገኘኝ አይተወኝም ነበር። ለዛ ነው ቀድሜ ነው የገደልኩት። ለማንኛውም ነገር፣ እሺ፣ አዲስ ነገር ካላሳውቀኝ። ለካ ነፍሰ ገዳይ ነህ። ቤታችን ውስጥ የሚፈለግ ነፍሰ ገዳይ ነው። አይደበቅ ነው። መኮንን፣ ስለምንድን ነው የምታወረው? ስለገደልከው ሰው ነው የማወረው። መኮንን፣ አንተ እንደምታስበው አይደለም። እኔ ማንንም አልገደልኩ። እሱን ለእኔ ሳይሆን ለፖሊሶች ብታስረዳቸው ይሻላል። ይሄን ማድረግ አይችልም። ፖሊሶች ማወቅ የለባቸው ወንጀለኛ አይደለሁም አላልክም? ንጽህናን አረጋግጠህ በሰላም ኑር እንጂ ለምን ትፈራለህ? መኮንን እባክህ፣ አንተ እንደምታስበው ነገሩ ቀላል አይደለም። በጣም ውስብስብ ነው። ብዙ ያልገባ ነገር አለ። አይዞህ፣ አትፍራ። መጀመሪያ ለሰዓት ጎትታ ያመጣችሁ ነፍሰ ገዳይ መሆኑን እነግራታለሁ። መኮንን እባክህ፣ መኮንን እባክህ፣ መኮንን መስገን የምነግርሽ ነገር አለ። ምንድን ነው የምትነግረው? ቆይ ከየት ነው አንቺ ይዘሽው የመጣሽው? ከሆስፒታል ተደውሎልኝ፣ ግን ይህ አንተን የሚመለከት ጉዳይ አይደለም። እሺ ሆስፒታል ለምን እንዳገባ ታውቂያለሽ አንቺ? ምን አድርጎን የገባው? በጣም ጥሩ ጥያቄ። ተመስገን ሆስፒታል የገባው የሰውን ልጅ ያለች። ኦኬ እባክህ ተረጋጋ አንድ ጊዜ ላናግር። እዚህ አውራኝ። ምንድን ነው የምታወራኝ? ብቻህን ነበር የፈለግኩ እባክህ ቆይ። ምን እየሆናችሁ ነው? ምንድን ነው የተፈጠረው? ተመስገን አልገባኝም። አይ በጣም ቀላል ነገር ነው። ዝም ብዬ እንዲሁ አንድ ጊዜ ብቻ ውለውረው ፈልግ ሰማኛለህ። ብቻ ብታወራኝም እኮ ምንም የሚለወጥ ነገር አይኖርም። ቢሆንም እባክህ አንድ ጊዜ ብቻ ፍቀድል እሺ የጠበኩ ነው። ንገረኝ፣ ስለምን እምታወራኝ? እባክህ እያደረግኩ ያለው ነገር ለእኔም ለአንተ የማይጠቅመው ይቅርብህ። እያስፈራራኝ ነው። እንደዛ አይደለም፣ ግን እባክህ ነገሩን ላስረዳህ። ምንድን ነው የምታስረዳኝ? ሞቶብህ እንጂ ገለኸው እንዳልሆነ ነው። ቆይ አንተ ወንድ ልጅ አይደለህ እንዴ? ለምን አትረዳኝም? ቤቴ ውስጥ ነፍሰ ገዳይ ወንጀለኛ ደብቅ ያላኖርም። እሺ፣ እባክህ መኮንን ላስረዳህ። ስራ ያወጣ ወዳጄ በነፍስ ግድያ ወንጀል ማንንም አልተባበረም።

የሆነ ነገር አድርግ። ይህ ልጅ ሳይነቃ ይዤው መውጣት አለብኝ። ሚስጥር ይናውቃል። በደንብ አስፈራርቼ አፉን ላዘኩ ይገባል። ድጋሜ ከነቃ ልቆጣጠረው አልችልም። ስለዚህ ሳይነቃ ከዚህ ቤት ይዤው መውጣት አለብኝ ማለት ነው። አሁን ልክ ነህ። እንደዚያ ነው ማድረግ ያለብን። አሁን ሁሉም ነገር ተሳካ ማለት ነው። መጣህ ልጅ ና እስቲ አረፍ በል አይ ማዘር አልቀመጥም አንቺ ግን እዚህ ነው እንደ የምትኙት አዎ እኔ እኮ ቀን ቀን ሳሎ ነው የምቀመጠው አረ ግን ደግሞ እኮ ሳሎን ብርድ አለ ለምን ክፍል ገብተሽ አረፍ አትይም አይ እኔ ሳሎ ነው የሚመቸኝ ቀን ለሊት መኝታ ክፍል ምን አደርጋለሁ ብለ እና እስከ ማታ ድረስ እዚህ ነው የምትቆዩ ማለት ነው አዎ ምን ነው ግን ጠየከኝ አረ ምንም ምንም አይደለም እንዲሁ እንዲሁ ዝም ብዬ ነው እሺ ይሁን ግን እኔ ምንም ደህና አትመስልም። ደህና ነኝ ማዘር፣ ደህና ነኝ። ኧረ አትጨናነውም። አሁን ልግባ። እሺ እንዳልክ ይሁን። እንደሱ ይሻላል፣ ይሻላል። ተመስገን ሆኑሽ እንዴት አድርጌ ይመጣ? ዛሬም ደም ቢይዙ ማስወጣት አለብኝ፣ ካልሆነ በቃ ያልቅልኛል። ማነው ማነው? ግቡ። ታሙኒ እንዴ? አለሁ። ምን ደህንነት አለ ብለሽ ነው? ምነው ነው? ደህና አይደለም እንዴ? አረ ደህና ነኝ። እንዴት መጣሽ? እንዴ ላይ ነው ግን ደግሞ በደም እየተሻለ ነው። አዎ አሁንማ በደም ተሽሎኛል። እና ተሽሎኛል ብለን እየቆንቆ አትቀመጥም እንዴ? ቆሜያለሁ እንዴ እቀመጣለሁ። እንትን ለ ለሽ፣ እንደው ስልክ ነው የመጣሽው ነው እንዴ? በቃ ሸንተና ስትመጣም እነግርሽ ነገር አለ። እጠብቃለሁ። እሺ። አይ እዚህ ማ አይሆንም። ሳሎን ጠብቂኝ፣ ሳሎን እናወራለን። አይ መኮንንና ሳያት እንዴት እንደምናለያያቸው ስለሆነ ሳሎንማ አይሆንም። ማንም መስማት የለበትም። እዚህ እጠብቃለሁ። ወህ እዚህም አይሆን። ለምን እዚህ እንደምታይ ሆነው ቤቱ ቆሽሿል፣ አልተጸዳም። በዛ ላይ ደግሞ ለማውራትም አይመችም። ተሜ ግን ደህና ነህ እንዴ? ኧረ ደህና ነኝ። ምነው ደህና አልመስልም እንዴ? እንደዚህም እኮ ደናኛ ያላገን ሸንት ይዘዋል መሰለኝ። ሸንተናና እናወራለን። በፍጹም አይሆንም። አንቺ ከዚህ ክፍል መውጣት አለብሽ። ለምን እንትን፣ ማነው ልልብሴ ልቀይር ነው እንዴ? እሺ ይቀይር በቃ

ሲጀመር እነሱን የሚያዋራ ጉዳይ ምን ተገኘ? ብቻ እየተጣሉ እንዳይሆን። ወደ እኔ ጋ እየመጣሽ ነበር? አዎ። መኮንንስ? እኔ እንጃ፣ አላየሁትም። ምን ማለት ነው? የማዋራው ነገር አለ ብለሀል። አኔ ከክፍሉ ይዞ የወጣው አዎ። ቅድም እኮ አውርተን ወዲያው ወጣ። ወዴት ሄደ? እኔ እንጃ፣ እኔ በምን አውቃለሁ? እኔ ጋ እኮ አልቆይም፣ ወዲያው ነው የወጣው። እሺ፣ ግን ስለምንድን ነበር ልታወሪ የፈለግከው? ስለ እንትን እኔ እና አንቺ መሃል ምንም እንዳልተፈጠረ ና በጣም እንደምታፍቅ፣ አሁን ሁሉም ነገር ካበቃ በኋላ ዝም ብለን የለፋው። ምኑን ያበቃው? ስንቱ ወርዷል። ምን ሲረግጠኝ፣ በጣም አሞኝ ነበር። ያኔን የወረደ በጣም አዝናለሁ። ይህ ሁሉ ላይ የሆኑ በእኔ ምክንያት ነው። አንድ ጊዜ ከሆነ በኋላ መወቃቀሱ ጥቅም የለውም። አይዙሽ፣ ያው ፈጣሪ የፈቀደው ነው የሚሆነው። እኔም የምጽናናው በሱ ነው። በቃ ውስጥ ገቢና ረፊ ማረፍ አለብሽ። እሺ በቃ ሜላት የምንልሽ ነገር አለ። ምንድ ነው? የሳያስ ጽንሶ ወርጓል። እስቲ ሙች በላይ ራሷ ነች የነገረችኝ እኔ በጌታ እንዴት ደስ ይላል አዎ ደስ ይላል እሷ ፊት ግን እንደዚህ እንዳትይሽ በጣም ትጎዳለች አራለን ዋናው ከዚህ የተረገመ አለም ውለዷል አትወልድም አታስቢ ይሄንን ይህንን ሰበር ዜናማ ለማየ መንገር አለብኝ አይሆንም ሚላ ተረጋጊ እማዬ በጣም አስጨንቋት ነበር በነገራት በጣም ደስ ይላታል አዎ ግን አሁን ሳሎን እንዳትነግሪያቸው ሳሎን ነገርኳት የት ነገርኳት የሚለውጠው ነገር አለ እንዴ በጣም ይለውጠዋል እንጂ ስትነግሪያት ማንም ሰው መስማት የለበትም እሱ ለውጥ የለውም መኝታ ቤት ልንገራት በቃ በጣም ጥሩ መኝታ ክፍል ንገሪያት እማዬ አታምንኝም የምስራች አለኝ ምስር ቤ ምንድን ነው ማየት ያሁን ሲያር ለምነግሽ ነው። የመኝታ ቤት ታደንግሽ እንጂ ደሞ የምስራች ለመናገር ቦታ መቀየር አለብን? እንዴ እማዬ፣ እኔ እና አንቺ ብቻ ጉዳይ ነው። ማንም መቀኛ መስማት የለበትም ነው ይተንሽ፣ እባክሽ። ይኸውልሽ፣ ከዚህ አስነስተሽኝ የማይረባ ነገር ከሆነ እነግርሻለሁ። ችግር የለም። አየህ፣ በእኔ አትተማመኝም። በጣም ጥሩ ዜና ነው የማሰማሽ። እሺ፣ እስኪ ልስማሽ። ጆሮዬ እንደው ጥሩ ነገር ከሰማ ቆይቷል። እንሂዳ

አሁን ይዤው ልወጣ ነው። በር ላይ ጠብቀኝ። እሺ፣ እኔ ዝግጁ ነኝ። ይኸውልህ፣ አካባቢውን በደንብ ቀኝ ይዘኑ ስንወጣ ማንም ሰው ሊያየን አይገባም። ጣጣ የሉም። አንተ ብቻ ይዘው ውጣ። ነግሬያለሁኝ። እሺ፣ ጠብቀኝ፣ ወጣሁ

ግን ዋክሽ እኛ እንደምናቅ ሰዓት አታውቅም። እሺ ቆይ ግን እሱ ዛሬ የት ሄዱ ነው? ጭንቅላቱ ላይ ሄጅ ነው እልል የምልበት እንደሄደ ዛሬ እኔ ልጅ፣ እንኳን ደስ ያለህ። እንዴ ማዘር፣ ሰሙ እንዴ? አዎ ልጄ፣ ሰማሁ እኮ። እንዴት ደስ እንዳለኝ አትጠይቀኝ። እንኳን ደስ አሉት ማዘርዬ። እኔ የምልህ ቆይ ግን፣ ምን ሆነህ ነው እንደዚህ ቁና ቁና ብትተነፍሰው? እንትን እኮ ይሄ ለዚህ ምናምን ስፖርት ጀመርኩኝና እሱ ነው እኮ። ታዲያ እንደዚህ ቁና ቁና እስከምትተነፍስ ነው እንዴ ስፖርት የምትሰራው? በልና ና እንቀመጥ። እዚህማ ምን እንሰራለን? ባይሆን እናንተ ክፍል ነው እንዴት ማንን ደስ ይበለው ብለህ ነው ደስታችንንማ ሳሎን ነው የምናጣጥመው እና ደግሞ እንትን ነው ያው ሳያትን ላናገራ ፈልጌ ስለነበር ለዛ ነው የት ነው የምታናገራት እዚህ እዚህ አዎ እዚህ እሺ በቃ እንደዛ ከሆነ እኛ ወደ ውስጥ እንግባ ግን ያ ሰይጣን መቶ እንዳይተናኮል መጀመሪያ ሴት ሄደና ምን አልከኝ ልጄ አይ ምንም አይደል ከራሴ ጋር ነው ግቡ ግቡ እናንተ እሺ በቃ ልጄ፣ ይኸውልህ፣ ታዲያ ሴት ልጅ በደንብ የሚያስብላትን ወንድ ትወዳለች። ጽንሱ ምክንያት አድርገ ቅፍ ሳም እያደረግ አጽናናት። ኧረ ችግር የለውም። ይማችን እንግዲህ እና ይበቃ እንግባለን። ስልኩም አይሰራም ምን ሆኖ ነው? በተናገርኩት ነገር አስቀየምኩት እንዴ? ቆይኔስ ምን ላድርግ? ውስጤ በጣም ተሰብሮ እኮ ነው የጮኩበት። ወይኔ ሞኬ እሱ በፍጹም እንደዚህ አምሽቶ አያውቅም? በቃ ተቀይሞኛል ማለት ነው። አሁን እሺ በዚህ ሰዓት ምንድን ነው ማድረግ ያለብኝ? ፈጣሪ ብቻ በሰላም ያድርገው ቤት ማስወጣት አለብኝ። ከነቃ አደጋ ላይ ነው። ሙሉ፣ አዎ፣ ሲመሽ ጠብቂ። ሁሉም ሲተኙ ማንም ሳያይ ቀስ አድርጌ አስወጣዋለሁ። አዎ፣ እሱ ነው የሚሻለው። ወይ በቀኔ፣ ህይወት ግን እንደዚህ ሆኖ ማለት ነው። ከአንዷ በለጥኩ ስሌላ ቦታ የኔ ቆንጆዬ ልጅ ዛሬ ደግሞ በጣም አምሮብሻል፣ አበባ መስልሻል። እማዬ ህመሜን አውቀሽ በህመሜ ልቀልጅ መጣሽው? እናትሽ እኮ ነኝ፣ ህመምሽ ህመሜ ነው። ግን አንዳንድ ጊዜ ደግሞ የአንዳንድ ችግሮች መፍትሄ ህመም ሊሆን ይችላል እማዬ። ከአንቺ ጋር የምከራከርበትም እማወራበትም ጉልበት የለኝም። እሺ ይሁን። እኔ ምልሽ ሰውየሽ ግን የት ሄዶ ነው? አላውቅም። በጣም ጨንቆኛል። ምን ነው ስልኩ አይሰራ? አዎ፣ ጉድ። ዛሬ ግን ቀኑ ምንድን ነው? በቃ መልካም መልካሙ ሲያሰማኝ ነው የሚውለው። እማዬ፣ ጠፍተዋል እኮ ነው ያልኩሽ። ሰምቼሻለሁ። የጸሎት መልስ ስለሆነ ደስ ስላለ እማውቀሽ። እናቴ ሁሉ አትመስይኝም። አንዳንዴ በጣም ትገድምኛለሽ አሁን የምልሽ ነገር ቀስ ብሎ ነው የሚገባሽ። አሁን አይገባሽም። ድሮስ መቻጣውሽ ህመሜ ላይ ል ታላቅ ግጭ ነው የመጣሽው። ማዘር፣ ለምን መጣሽ? ሁለተኛ የምስራች ይዤ ልመጣው። ሰውዬው እኮ ጠፋ። ጉድጉድ መኮንን መኮንን የጠፋው፣ ስልኩም አይሰራም አሉ። የት ሄዶ እንጃ። አባቱ ጉድጓድ ግባ ብቻ፣ ዳግመኛ ዝች ቤት ባልመጣ ካሉ እሺ። ቆይ ቆይ፣ ግን አንተ እዚህ ምን ትሰራለህ? እሷ እዛ ብቻዋን መኝታ ቤት ቁጭ ብላ እንደ ልታኛ ነዋ። ውይ፣ አንተስ እንደው አትረባም። ሄደህ ቅፍሳም አድርገህ ይዘሃት አትተኛም? የምን መዝረክረክ ነው? ማዘርዬ ሁ እንደው ታናሹ ንግድ በል ይቀጥል። እሺ፣ ንቃ ንቃ ንቃ። እዚህኛው ክፍል ነው ያለችው? አዎ። እሺ። ደናደሩ ማዘር ቻው ቻው። ይመጭ ማዘር እኮ ብቻሽን ነው ነገሩ ሞኬኔትም ላገኘው አልቻልኩም። መኮንን እኮ ትልቅ ሰው ነው፣ ምን ችግር አለው? ይመጣል። ከተጋባም ጊዜ ጀምሮ እንደዚህ አምሽቶ አያውቅም። ቢያመሽ እንኳን ስልክ ይደውልልኛል። ቆይ ግን ተጣልታችሁ ነበር ነው? አዎ፣ በፅንሱ ምክንያት ጮኬበት ነበር። በቃ ኩርፎ ነው የሚሆነው። ወይ እስከ ጠዋት ካልመጣ የሆነ ነገር እናደርጋለን። እንዴ እስከ ጠዋት? የሆነ ነገር ቢሆንስ? ሳያ ነጻ ልጅ አይደለም እኮ ደግሞ፣ እንጂ በዚህ ሰዓት ስለራስሽ ብቻ ነው ማሰብ ያለብሽ። እሺ ብቻዬን ስለምፈራ እዚህ ማድረግ ትችላለህ። ከደበረ ግን እኔ ፍራሽ ላይ መተኛ ትችላለህ። ወይ ዛሬ ለሊት ምላሉታ ነው ማለት ነው። የሚያስጨንቅ ከሆነ ግን ችግር የለውም። እነማ እየጋ እሄዳለሁ። ችግር የለውም። ኧረ ችግር የለውም። እዚህ አድራለሁ። ተሙ በጣም አመሰግናለሁ። ችግር የለውም። ይህምን ታደርጋለህ እንዴ? አንችናች ምን እያደረግች ነው? እኔ እንደምታየው ውሃልጠጣ ነው እኔም ውሃልጠጣ ነው? በል በቃ ደህና፣ ደህና ሽ እንዴት አደረገ ነው ሁሉ ነገር ፈጥሬ ማስወጣት አለብኝ። እንደዛ ነው። ሰማኛለህ፣ አሁን ተዘጋጅ። እኔ ይዤው እወጣለሁ። እኔ ዝግጁ ነኝ ያልኩህ እኮ። አሁን ጠብቀኝ። የዛሬ የመጨረሻ ነው። የቱ ጋር ነው? መጥቻለሁ እኮ እባክህ፣ ፖሊሶች አካባቢ ላይ አሉ። ለዛ ነው የጠፋሁት። ምን የምን ፖሊስ? እኔ አካባቢ ምንም አይነት ፖሊስ አይታየኝም። እኔ በቃ መምጣት አልችልም። ታውቃለህ፣ ቅድምም በደንብ አይተውኛል። አንተንም ሳይው ዞር ብትል ይሻላል። ምን እያልክ ነው? ግዴታ ዛሬ እኮ። አረ ጉዴ! እና ምንድነው የማደርገው አሁን? ሰውዬውን ይዤ ወጥቻለሁ እንጂ እዚህ እሱ ጋር ከቆም መምጣታቸው አይቀርም። ተመልሰህ ግበ ይለኛል? ለማውጣት እኮ ያየሁትን ስቃይ እኔ ነኝ የማውቀው። አሁን እንዴት አድርጌ ነው ተመልሽ ይዞ የምገባው? በቃ በሌላ ሰዓት ደግመን ብንሞክር ይሻላል። አሁን እንዴት